መቋጫ ያልተገኘለት የቀነኒ አዱኛ አሟሟት እና የአንዱ ዓለም ጎሳ ጉዳይ አሁንም ብዙዎችን እያነጋገረ ይገኛል። ይህም ፎቶ በድጋሚ በማህበራዊ ሚዲያ ላይ የተለቀቀ የቀነኒ አዱኛ ፎቶ ነው። በዚህ ሰዓት ይህንን ፎቶን ብዙዎች እየተቀባበሉት ይገኛሉ። ከነኝን አባቶች ሁላችሁን ታውቋቸዋላችሁ ብዬ አስባለሁ። ሰውን ለመርዳት ሰው መሆን በቂ ነው እንደተባለው ሁሉ በዛሬው ዕለት ማለትም በቀን 21/2017 ዓ.ም መላከ መንክራት መምህር ግርማ ወንድሙና ና መላከ ኃይል ቀሲስ ኃይለመለኮት ግርማ ወንድሙ እኛ ሰውንንና ሰውን ልንረዳ ይገባል በማለት ወደ መቄዶንያ የአረጋውያን መርጃ ማዕከል በማቅናት ለተወሰነ ሰዓት ማለትም ለአምስት ሰዓት ብቻ በቆየ መንፈሳዊ አገልግሎት አራት ሚሊዮን ሰባት መቶ ሺ ብር በማሰባሰብ ዛሬም ከተቸገሩ ጎን መቆማቸውን አሳይተዋል። በተጨማሪም የተቸገሩትን እና የአልጋ ቁራኛ የሆኑትን የመቄዶንያ ሕሙማን በመጎብኘት ልክ እንደ ዛሬ ሁሉ አብሮነታቸውን ገልጸውላቸዋል። ዶክተር አብይ አህመድ አሰብን በጉልበት ይጠቀልላል የሚል ስጋት እንዳለው በዓለም አቀፍ እንዲሁም በሀገራት መካከል ውጥረት ሲከሰት ሰፋ ያለ የቀውስ ጥናት ክራይሲስ ሪሰርች በማካሄድ የሚታወቀው ኢንተርናሽናል ክራይሲስ ግሩፕ የተባለ ግብረሰናይ ድርጅት ሰፋ ያለ ዘገባ አውጥቷል። የዓለም ማህበረሰብ ኢትዮጵያ የምትወስንበት የቀይ ባህር ጠረፍ ግዛት እንዲኖራት መግባባት ላይ ቢደርስም የዓለም ፖለቲካ አሰላለፍ መዛባትን ተከትሎ የኢትዮጵያ መሪ አብይ አህመድ ዶክተር ቀይ ባህርን በኃይል የመጠቅለል እድሉ ሰፊ ነው ስል ያትታል። ሩሲያ ክሪሚያን፣ እስራኤል የጎላን ግዛትን በኃይል ከመጠቅለላቸው ባሻገር አሜሪካ የኃይል አማራጭን ሳይቀር በመጠቀም የግሪንላንድ ግዛትን በኃይል ለመጠቀለል ያላቸው አቋም ለዶክተር አብይ የልብ የልብ ሊሰጣቸው ይችላል ሲል ሰፋ ያለ ጥናት አትቷል። ምንም እንኳን ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ወደ ጦርነት እንደማይገቡ ቢጠቅሱም ዲፕሎማቶች ግን ወደ ጦርነት ሊያመሩ ይችላሉ የሚል ስጋት እንዳላቸው ገልጸዋል። ከዛሬው የኢድ ሶላድ ክስተቶች ውስጥ ከወደድኩት አንዱ ይህ የገንዘብ ሚኒስትሩ ቪዲዮ ነው። እስቲ ቪዲዮን እንመልከተው። ላሌሱ ግማ ሚስከምበር ነው ጠረኑማ ማዛሚያ ወድ ሁሉ ስልፋ